የተለያዩ ልጆችን ከሻሸመኔ እየሰበሰቡ ህጻናቶችን ከአምስት ዓመት ጀምሮ ወደ 11 የሚሆኑ ህጻናቶች አብረው እየሰበሰቡ መርካቶ፣ አዲስ ከተማ ክፍለ ከተማ መርካቶ የሚባል አካባቢ ነው። አልጋ ይዘው የሚያሳድሯቸው አንዳንድ ግለሰቦችም ሆኑ ቡድኖች ህጻናትን በልመና ላይ በማሰማራት የቤት አጋዥ በማድረግ እንደ ልጅነታቸው ሳይጫወቱና ሳይቦርቁ እድገታቸውን ሲያቀጭጡና የነገ ተስፋቸውን ሲያጨልሙ ይስተዋላል። ፖሊስ የመደበኛ ስራውን እየሰራ ያለ በአካባቢ ፖሊስ ነው የተያዙት። ምርመራ መዝገባችን ስናጣራ ሁለት አዋቂ ሰዎች አሉ። በዛ ስር የራሳቸው ልጆች ሁለት ልጆች አሉ። እነዛ ልጆች ሁለት ልጆችን ተገና አድርገው የተለያዩ ልጆችን ከሻሸመኔ እየሰበሰቡ ህጻናቶችን ከአምስት ዓመት ጀምሮ ወደ 11 የሚሆኑ ህጻናቶች አብረው እየሰበሰቡ መርካቶ፣ አዲስ ከተማ ክፍለ ከተማ መርካቶ የሚባል አካባቢ ነው አልጋ ይዘው የሚያሳድሯቸው። እዛ አሳድሯቸው ከቆዩ በኋላ በባስ በከተማ ባስ ጭነው ቀጥታ ወረዳ ስምንት የካ ክፍለ ከተማ ወረዳ ስምንት መገናኛ ማራቶን አካባቢ እየተባለ የሚጠራው አካባቢ እዛ ነው የልመና ህጻናትን የልመና እያሰማሩ ልመና ነው የሚጠቀሙባቸው ህጻናቶች ቀን ሙሉ ሲለምኑ ውለው ማታ መጨረሻ ላይ ልክ ሲመሽ የቀን ገቢ ነው የሚቀበሏቸው እነዚህ ተከሳሾች። ለእነሱ የተወሰነ ነገር ሰጥተው አብዛኛውን ነገር ለተከሳሾች ነው የሚቀበሏቸው በማህበረሰብ ውስጥ እድሜያቸው ያልደረሱ ህጻናት በቤት ስራ አጋዥነት ተቀጥረው ለሌላ ሰው ጥቅም ሲባል በልመና ተግባር ላይ ተሰማርተው ሲሰሩ እንደሚስተዋሉ በኢፌድሪ ፍትህ ሚኒስቴር የንቃተ ህግ ስልጠና ዳይሬክተር አቶ እንዳልካቸው ወርቁና ያነጋገርናቸው አካላት ትዝብታቸውንና መብት አከባበራቸውን በተመለከተ ይህንን አጋርተውናል። የተለያዩ ተግባራት ህጻናትን ልመና ላይ ማሰማራት ሊሆን ይችላል። ህጻናትን በስርቆት ላይ በተለያዩ አዲስ አበባ ከተማ መርካቶ አውቶቢስ ተራ አካባቢ የምናየው ህጻናት ኪስ ስርቆት ምናምን እንዲሰሩ ይደረጋል። እሱ ብቻ አይደለም እንዲለምኑ ይደረጋል። እሱም ብቻ አይደለም ሚዛን የመሳሰሉት ወይም ደግሞ በተለምዶ ጀብሎ የሚባል ስራም አለ አይደለ። ከጉልበታቸው በላይ የሆኑ ስራዎችን እንዲሰሩ ይደረጋል። ይሄን ስራ የሚያሰሯቸው ሌሎች ሰዎች ናቸው፣ ከጀርባ ሁነው እነሱ የሚሰሩትን ስራ ይህንን ያልተፈቀደ ስራ ገንዘቡን የሚያመጡትን ገቢ የሚወስዱት ማለት ነው። ይህን ነገር ስናወራ ምናልባት እንደ ባለሙያ ብቻ አይደለም የማህበረሰቡ አንድ አካል እንደ ሆንኩኝና በመንገድም እንደሚተላለፍ ሰው ብዙ ነገሮችን እናያለን። በማህበረሰቡ መካከል አብሮ እንደሚኖር ሰው ደግሞ ህፃናት በየቤቱ ተቀጥረው የጎለቱ ትእዛዝ ሲደርስባቸው ያሉ ነገሮችን እናያለን። ችግሩ እንዴት ተነሳ፣ እንዴት እንደዚህ ሆነ? ምና የምንለው ደግሞ ለዚህም ብዙ ምክንያቶችን አብሮ ማንሳትም ይቻላል። ብዙ ተሽከርካሪ ይዘን ስንንቀሳቀስ በየመብራቱ ላይ በየአደባባዩ ላይ ከሩቅ አስለማኞቹ ማለት ነው ልጆቹ የሚለምኑትን ቆሞ የሚያስለምኑ አሉ። ስለዚህ እነዚህን አሁን እንታዘባለን ግን እኛም ራሳችን እኔ እንጠቁም አላውቅም። ለምን እነዚህ ልጆች አሁን እርግጠኛ ነኝ ልጆቻቸው አይደሉም፣ ግን ያስለምኗቸዋል፣ ይጠቀሙባቸዋል። እነዚህ ልጆች ግን በቃ ብቁ ዜጋ አይሆኑም ማለት ነው። ስለዚህ ምናልባት ወደፊት እኔም ኃላፊነቴን እወጣለሁ ብዬ አስባለሁ። መንግስት ይህንን ለመንግስት አሳስበው አሳውቆ የጉልበት ብዙዛ ቢቆም ህጻናቶች ጥሩ ነው አለ ተጠርጣሪዎቹ ለልመና ተግባር ያሰማሯቸው፣ ወደ ትምህርት ቤት ሄደው እንደየኩዮቻቸው መማር የሚገባቸው ናቸው። በዚህ ተግባር ላይ የተሰማሩ ህጻናቱ ከአምስት ዓመት እስከ 12 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። ለልመና የተሰማሩት ትንሹ የሚባለው አምስት ዓመት ነው። ከአምስት ዓመት ጀምሮ ነው ሲያሰማሯቸው፣ አምስት ዓመት፣ ስምንት ዓመትም የተለያዩ እድሜ ያላቸው አጠቃላይ እስከ አስር አመት እና አስራ አንድ አመት የሚሆኑ ናቸው። ህጻናቶች በልመና ላይ የተሰማሩት ብዛታቸው አስራ አንድ የሚሆኑ ነው። ከዛ ከ ከአስራ አንድ ውስጥ ሁለቱ አብረው ለልመና ከእናቶቻቸው ጋር አብረው አባሪ በመሆን ህጻናቶችን እየሰበሰብ ነው ለልመና የሚጠቀሙባቸው እነዛ ህጻናቶችን ለልመና ካሰማራቸው በኋላ ነው የቀን ገቢ ቢያንስ በቀን ውስጥ አንድ ህጻን ልጅ ከአንድ ሺ ብር በላይ ትሰበስባለች። ከዛ አንድ ሺህ ብር ላይ ነው የቀን ገቢ ለእነሱ የተወሰነ ቅሰቸው ለራሳቸው ገቢ የሚያደርጉት ተከሳሾች። ማህበረሰቡ እድሜያቸው ያልደረሱ ህፃናትን አቅማቸው የማይፈቅደውን ስራ የሚያሰሩ አካላትን አሳልፎ የሚሰጥ እንዳለ በጥናት ጭምር ቢረጋገጥም በምናገባኝ ስሜትና በፍራቻ እያዩ ዝምታን የሚመርጡም አሉ። የጉልቱ ዙዛ ተገልጠው የተጠበቁ ህፃናት ምን ያክል ናቸው የሚል ለማጥናት የወጣንበት ጥናት ነበር አምና የሰራነው። ዘንድሮ እንደገና በተጨማሪ እሱን ጥናት እያደረግነው ገና መንገድ ላይ ነው ያለ እና አምና ስናጠና ማህበረሰቡ ላይ ያገኘናቸው አካላት ነበሩ በዚህ ዙሪያ ላይ የሚጠየቁ። በተመሳሳይ እንግዲህ ጉልበት ብዝበዛ ስንል የት ነው ያለ? ቤት ውስጥ ጭምር ነው ያለ። ቤት ውስጥ ያሉ ከ18 ዓመት በታች ያሉ ህፃናት የጉልበት ብዝበዛ ተገላጭ ሆኖ ይበልጥ ደግሞ ከአስራ አምስት ዓመት በታች ያሉ ህጻናት በእነሱ ዘር ያሉ ሁሉ ስራዎች ነበሩና ከዚሁም ጋር ህጻናቱ ለጥቃት ሲጋለጡ ማመልከት እንዳለባቸው ታውቃላችሁ ለማንስ ነው የምታመለክቱ የሚል አንድ መጠይቅ ነበረ በዛ ውስጥ እንግዲህ በአብዛኛው የማህበረሰብ ክፍል እንዳለ እንደሚያውቅ ለማን መጠቆም እንደሚገባው ያውቃል ስለዚህ አብዛኛው የሚጠቁም ለማን ነው ለፖሊስ ነው የሚጠቁም በዚሁም ልክ ግን ሴቶችና ህጻናት የሚባል መስሪያ ቤት ስላለው ወይ ለወረዳ ይጠቁማሉ፣ ወይ ለክፍለ ከተማ ይጠቁማሉ፣ ወይ ደግሞ ለከተማ ለእኛ ቢሮ ይጠቁማሉ። ማህበረሰቡ እንደዚህ አይነት ግንዛቤ አለው። ግን ሁሉም ነው ወይ የሚጠቁም አንዳንዱ በምን ያገባኝ ከጎረቤት ጋር ላለመጣላት ጎመን በጤና ብሎ መኖር የሚፈልግ እንደዚህ አይነት ማህበረሰብ አለ። በዛው ልክ ይሄ እንዲያውም በቤት ሰራተኝነት ነው ይሄ ነገር ከሰው ሰው ይለያያል። አንዳንድ ሰው ያጋልጣል። አሁን ቢያጋጥመኝ ኢሚዲየትሊ አካባቢ ላለው ፖሊስ ሪፖርት ታደረጋሉ። ሊለምኑኝ ለልመና እንዲ ለመጽወት መኪና ስገባ የተለያዩ ነገሮች ላይ ሲሄድ ሲጠይቁኝ፣ አጠራጣሪ ነገር ካየሁ ለፖሊስ ሪፖርት የማድረግ አዝማሚያ ነው ያለኝ። የመኖሪያ ቤት አካባቢ ግን ብዙ ጊዜ ለስራ ስለሚወጣ ኢንፎርሜሽን ጋቡ ላይ ህብረተሰቡን ማንቃት ያስፈልጋል። ማለት ችግር እንደሆነ ራሱም የሚያውቅ ትንሽ ይመስለኛል። አሁን እኛ በአካባቢያችን እንደዚህ የህፃናት ጉዳት ላይ በተመለከተ ማንም ዝም አይልም። እኔ አቃቂ ቃሊቲ ክፍለ ከተማ ነው ያለሁት። ማንም ዝም አይልም። ማንም ሰው ህፃናት አንድ ነገር ሲሆኑ ይረባረባል። ህዝቡ ይጠቁማል፣ ያለውን አስተያየት ይሰጣል። የት የት አካባቢ የት ጋር እንደሚያስለምኗቸው ታውቆ እነዚህ አስለማኞች ተይዘው እነሱም ቢታረሙ ልጆቹም ደግሞ ወደ ብቃት እንዲሄዱ ወደ ትምህርት እንዲገቡ ቢደረግ መልካም ነው እላሉ። በህፃናት ላይ የሚጣለውን የወደፊት ተስፋ ለማለምለም ማህበረሰቡን ማንቃትና ሌሎች የመፍትሄ እርምጃዎችን መውሰድ ያስፈልጋል። የህፃናትን የጉልበት ብዝበዛ ለመቀነስ ባለድርሻ አካላት ግንዛቤ ከመስጠት ጀምሮ የተለያዩ ተግባራትን እያከናወኑ ይገኛሉ። ህጉን ማሳወቅ ይጠይቃል። ያንን በተለያየ መንገድ እየሰራን ነው። በሚዲያዎች የማስተማር ስራዎችን እየሰራን ነው ያለ ነው። ከዛም ውጭ እንዲሁ ህብረተሰቡንም ፊት ለፊት ከአዲስ አበባ ፖሊስ ኮሚኒቲ አደረጃጀት ጋር በጋራ መግባቢያ ስምምነት አለን። በዛ መሰረትም እየሰራን ያለ ነው። የፖሊስ ኦፊሰሮችን የማንቃት እንዲህ ያሉ ምክንያቱም ህብረተሰብ ውስጥ ሆነው ስለሚሰሩ፣ ህብረተሰቡንም ደግሞ ይሄ ወንጀል ሲፈጸም ሪፖርት እንዲያደርጉ እንዳይፈጸምም እንዲያደርጉ እየሰራን ያለንበት ሁኔታ አለ። እሱ ብቻ አይደለም፣ ፍትህ ሚኒስቴር የሴቶችና ሕጻናትን ጉዳይ በልዩ ሁኔታ የሚያይ ራሱ ይሄን ብቻ የሚመረምር ይሄንን ብቻ ጉዳይ የሚያጣራ ከፖሊስ ጋር ሆኖ የሚያጣራ ስራ ክፍል ዳይሬክቶሬት አለ። በሴቶችና ሕጻናት ላይ የሚፈጸሙ ወንጀሎች ዳይሬክቶሬት አለ። ይሄ ዳይሬክቶሬት ይህንን መደበኛ ስራው አድርጎ በህፃናት ላይ በሴቶች ላይ የሚፈጸሙ ወንጀሎችን በትኩረት እየሰራ ነው ያለው። የከተማውን ህጻናት ድጋፍ እንክብካቤ አግኝተው መብታቸው ተጠብቆ ሁለንተናዊ ደህንነታቸው ተጠብቆ የተሻለ ዜጋ ሆኖ እንዲወጡ ከማድረግ አንጻር ቤተሰብን የማጎልበት ስራዎች ናቸው ቀዳሚ ስራዎች የሚሰሩ። ከዛ በኋላ ህጻናት ለችግር ተጋልጠው ሲገኙ ከችግራቸው ነፃ እንዲሆኑ የተቋሙ አገልግሎት ይሰጣል። ተቋም አገልግሎቶች ላይ ምን ያክል እያገለገላቸው ነው ያለው የሚለው ነገር ይሰራል። ምንም ቤተሰብ የሌላቸው ህጻናት ቤተሰብ እንዲያገኙ ይደረጋል። በአደራም፣ በጉዲፈቻም፣ መልሶ በማቀላቀልም፣ መልሶ በማዋሀድም በእንደዚህ አይነት ሁኔታ ቤተሰብ እንዲያገኙ እናደርጋለን። ከዛ ውጪ ጥቃት ደርሶባቸው ስናገኝና ጥቆማው ሲደርሰን ወረዳ ላይ ያለው ሴቶችና ህጻናት ክትትል እንዲያደርግ እናደርጋለን። ከዛ በኋላ ከማን ጋር ጥቃት አለ፣ ወንጀል አለ። ጥቃት ከሆነ ወንጀል ነው። ስለዚህ ያን የሚመለከተው አካል ማነው? በአካባቢ ያለ ፖሊስ ነው። ከነሱ ጋር እናስተሳስረዋለን። ከነሱ ጋር ካስተሳሰሩ በኋላ በአቃቤ ሕግ እንግዲህ ክስ መስርቶ ያለውን እስከ ጥግ የሚሄድበትን ሂደት እኛም እየደወልን በደብዳቤ እየጠየቅን ጉዳዮችን እንከታተላለን ማለት ነው። ህጻናት በአካልም ሆነ በአእምሮ ጤናማ ሆነው የአገር ተረካቢ እንዳይሆኑ የተለያዩ የጉልበት ብዝበዛ በሚፈጽሙት ላይ በህጉ መሰረት ተገቢው ቅጣት ሊወሰድባቸው ይገባል። በህፃናት ላይ ችግሩ ተፈጥሮ ሲገኝ ችግር ፈጣሪው አካል በሰዎች መነገድና በህገወጥ መንገድ ድንበር ማሻገርን ለመቆጣጠርና ለመቅጣት በወጣው አዋጅ ይቀጣል። በሰዎች መነገድና ሰዎችን በህገወጥ መንገድ ድንበር ማሻገር ለመቆጣጠርና ና ለመቅጣት የወጣው አዋጅ ቁጥር 1178 2012 ላይ አንቀጽ 3 ላይ በግልጽ እንደተቀመጠው የተለያዩ መንገዶችን በመጠቀም ብዝበዛ መፈጸም ወይም ደግሞ ብዝበዛ የተለያዩ አይነቶች ናቸው። ህፃናትን በስርቆት ላይ ማሰማራት፣ ሰዎችን በባርነት ባርነት መሰል ተግባር ላይ ማሰማራት ሊሆን ይችላል። በግልጽ እንዳስቀመጠው በህግ ከተፈቀደው ውጭ ህጻናትን እድሜያቸው አቅማቸው ከሚፈቅደው በላይ ማሰራት እድሜያቸው በህግ ባልተፈቀደ ተግባር ላይ ማሰማራት የመሳሰሉት የህጻናት ጉልበት ብዝበዛ ተብሎ እንደሚጠቀስ አስቀምጦታል። በህጻናት ማስለመን ተግባርን ስናየው በህጉ ላይ በግልጽ አንቀጽ ሶስት ውስጥ ቁጥር አንድ ላይ ብዝበዛ የሚለው ላይ እንዳስቀመጠው አንዱ ብዝበዛ ተብሎ ከሚታዩት ውስጥ ሰዎችን ለልመና ማሰማራት ሰዎች ያለ ፍላጎታቸው በማታለል ሊሆን ይችላል፣ በኃይል በመጠቀም ሊሆን ይችላል። ያኔ ጉልበት ብዝበዛ ይባላል። በዛን ጊዜ ይጠየቃል። ብዙ ጊዜም እንዲያሉ ነገሮች ያጋጥማሉ። በዚህ ወንጀል ተጠርጥረው የተከሰሱ አካላት በህግ ጥፋተኛ ከተባሉ እስከ 15 ዓመት የሚደርስ ቅጣት እንደሚቀጡ አዋጁ ይደነግጋል። ለህፃናት በህግ የተፈቀዱ ስራዎች አሉ እድሜያቸው አስራ አራት ዓመት በላይ ከሆኑ በአሰሪና ሰራተኛ አዋጃችን መሰረት በእድሜያቸው ልክ በአቅማቸው ልክ የሚፈቀዱ ስራዎች አሉ። ሶ ከነዛ ስራ ውጭ የሆኑት ላይ ስታሰማራቸው ይሄ የህፃናት ጉልበት ብዝበዛ ይሆናል። ስለዚህ ጉልበት ብዝበዛ አንዱ መገለጫ ውስጥም ደግሞ ልመና ነው። ራሱን ችሎም ደግሞ ማንኛውንም ህፃንም ብቻ አይደለም አዋቂንም ልመና ላይ አሰማርተ ከነሱ ዛ የሚገኘውን ገንዘብ የምትሰበስብ ከሆነ ይህ ጉልበት ወይም ብዝበዛ ተብሎ ህጉ ይወስደዋል። እና ይሄ ራሱን ችሎ ከሰባት ዓመት እስከ አስራ አምስት ዓመት ጽኑ እስራት እንዲሁም ደግሞ በመቀጮ ከ20 ሺ እስከ መቶ ሺህ ብር የሚያስቀጣ ወንጀል ነው ማለት ነው። የህፃናትን ጉልበት ብዝበዛን ለመቀነስ ማህበረሰብና የጸጥታ ተቋማት እንዲሁም ባለድርሻ አካላት ተቀናጅተው ሊሰሩ ይገባል። ትምህርት ቤቶች ትልቅ ኃላፊነት አለባቸው። ወላጆች ትልቅ ኃላፊነት፣ ማህበረሰቡ እንደ ማህበረሰቡ የተለያዩ አደረጃጀቶች አሉት። ማህበረሰቡ ኃላፊነት አለበት። ከዛ ሲያልፍ ደግሞ የመንግስት ተቋማት እንዳልኩ የተለያየ ሴክተር፣ የትምህርት ሴክተሩ፣ የማህበራዊ ሴክተሩ፣ የፍትህ ሴክተሩ፣ የጸጥታ ሴክተሩ፣ ሁሉም የየራሱ ኃላፊነት አለ። ህጻናትና ሴቶችም ላይ የሚፈጸሙትን ወንጀሎች በልዩ ሁኔታ ለመከላከል እነዚህ አካላት የሚጠበቅባቸውን ሁላ መወጣት መቻል አለባቸው። ያ ሲሆን ወንጀሉ ሙሉ ለሙሉ እንኳን ማስቀረት ባይቻል በሚታይ መልኩ በደንብ መቀነስ ይቻላል እና በዛ ልክ ተቋማት ሊሰሩ ይገባል ማለት ነው። ነገ ያለችውን ሀገር የምናይ ዛሬ ባሉት ህፃናት ላይ ነው። ዛሬ ቀርጸን በምናየው ልጅ ላይ ነው። ነገ አገሪቷ ከ20 ዓመት በኋላ ከ30 ዓመት በኋላ እንዲ አይነት ትመስላለች ብለን ራሱ ደፍረ መናገር የምንችል ስለዚህ የዛሬ ያሉ ልጆች በደንብ ልንጠብቃቸው ይገባል። ከቤተሰብ ጀምሮ ሌላውን የሚቀጥረው ምናምን ሰው አይደለም። የሚቀጥረውም ሰው እኮ በነገራችን ላይ ሲቀጥር የወለዳቸውን ልጆች ጭምር የሚያንገላታም ወላጅም አለ። ስለዚህ ወላጅ መጀመሪያ የራሱ ልጆች በስነስርዓት ሊጠብቅ ይገባል። ስለዚህ ልጆቻችን ጠብቅ። ልጆቻችን እኛ ብቻ ሳይሆኑ የሀገር ናቸው የማህበረሰብ ናቸው፣ እንጠብቅ ነው የምለው። ቤተሰቦች ህጻናት ላይ ያላቸውን ትኩረት ተከታትለው ህጻናቶቻቸውን በእጃቸው ስር ቢይዙ ለምን እነዚህ ህጻናቶች የራሳቸው ቤተሰቦችም ለልመና ቢጠቀሟቸው ከተጠያቂነት እንደማይድኑ አውቀው፣ ህብረተሰቡ እንደዚህ አይነት ህጻናት ለልመና ሲያሰማሩ ያየው ወይም ደግሞ አካባቢው ላይ ለልመና የተሰማራ ህጻናት ካለ ወደ ህግ አካል አካባቢ ላለው ጣቢያ ጠቁሞ ወደ ህግ አካል ቢወስዱ